ትሆናላችሁ ባለፈው ሁለተኛ ሳምንት የተማርነው ሞርፎከስ ያደረግነው መንፈስ ቅዱስ አምላክ ነው የሚለውን የመጀመሪያውን ሳምንት ተነስተን ቀጥሎ መለኮታዊ አካል አለው አንድ አካል ያለውን ማንነት እና ባህሪያት ደግሞ ለሱ አለው ግዑዝ አይደለም መንፈስ ቅዱስ ኃይል አይደለም እሱ መለኮታዊ አካል ያለው እርሱ የተባለ ልክ ኢየሱስ ክርስቶስ እርሱ እንደተባለ መንፈስ ቅዱስም እርሱ የተባለ ለሱ በእንግሊዘኛው ቃል ኢት የሚል ሳይሆን ሂ ተብሎ በመጽሐፍ ቅዱሳችን አካል ላለው ማንነት ላለው የሚሰጠውን ስያሜ ወስዷል ብለናል። ስለዚህ መለኮታዊ አካል እንዳለው እንዴት ነው የታወቀው ስንል፣ የመጀመሪያ እውቀት አለው ብለናል። ቀጥሎ ስሜት አለው፣ ያዝናል፣ ይደሰታል። መንፈስ ቅዱስ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ ምን አትበሉ አታሳዝኑት ይላል። እንደገና ደግሞ ፍቃድ አለው። ሐዋርያት ሥራ 13 ላይ ፈቅዶ በርናባስና ሳውልን ለዩልኝ ብሏል። እሱ ብቻ አይደለም፣ በእስያ የእግዚአብሔርን የክርስቶስን ወንጌል እንዳይናገሩ መንፈስ ቅዱስ ከለከላቸው፣ ወደ መቄዶንያ እንዲሄዱ አዘዛቸው ይላል። ስለዚህ የሚከለክልም የሚፈቅድም አምላክ ነው። ስለዚህ ፍቃድ አለው ያለው ማለት ነው። ሌላው አካላዊ ባህሪ ስንል እውቀት፣ ፍቃድ፣ ስሜት እሱ ጋር እንዳለ ከተረዳም በኋላ ከዚህ ጋር አያይዘን መንፈስ ቅዱስ በብሉይ ኪዳን ምን ሰራ የሚለውን ጥቂት ተነጋግረናል። በተለይ እዚህ ላይ ነው ሰዓት ያጠረን። መንፈስ ቅዱስ በብሉይ ኪዳን እንደምናውቀው ብሉይ ኪዳን እንግዲህ ከክርስቶስ ኢየሱስ ልደት በፊት ያለውን ዘመን ዓመተ ዓለም የሚባለውን ወይም ሌሎች ዓመተ ፍዳ ይሉታል። የምሕረት ዘመን አልመጣም፣ ሰዎች በኃጢአት ስር ነበሩ። ኃጢአት በመስቀል አልተቀጣም። ስለዚህ ብሉይ ኪዳን ምንለው የምንለው ኃጢአት ስላልተቀጣ ኢየሱስ ደሙን ስላላፈሰሰ ሰዎች ሙሉ ለሙሉ የእግዚአብሔርን ምሕረት ያልተቀበሉበት ጊዜ ነበር። እና በብሉኪዳን መንፈስ ቅዱስ ሲሰራ የነበረው በሁሉም ላይ እየመጣ አልነበረም፣ በአንዳንድ ሰዎች ላይ ነበር። ስለዚህ መንፈስ ቅዱስ ብሉኪዳን ላይ በብዛት የታወቀው መጥቶ በመሄድ መጥቶ የሚሄደው ደግሞ ስፔሻል ለሆኑ ጥሪ ላላቸው እግዚአብሔር ለፈለጋቸው ሰዎች ድንገት ይመጣባቸዋል። ከዛ ይለያቸዋል። ውስጣቸው አይኖርም፣ አብሯቸው አይኖርም፣ አብሯቸው አይወጣም አይገባም ነበር። ስለዚህ አንዱ በብሉኪዳን የሰራው የመምጣት የመሄድ ኦን ኤንድ ምሪት ይሰጥ ነበረ። ሁለተኛው ነገስታትን ካህናትን እና ነቢያትን ምን ይል ነበራልን ይሾም ነበር ይቀባ ነበር። እነዚህ ሶስት ኦፊሶች በብሉይ ኪዳን ያሉ ናቸው። ድጋሚ አልገባበትም። ኢየሱስ እነዚህን ሶስት ኦፊሶች አገልግሎበታል። ዳዊት ተቀብቷል እግዚአብሔር መንፈስ አደረበት ይላል። እነ ኤልሳ እግዚአብሔር መንፈስ ሞላባቸው ነቢያቶች ነበሩ። ካህናቱን እግዚአብሔር በዘጸአት ምዕራፍ ሰላሳ ላይ ሲቀቡ የእግዚአብሔር መንፈስ አደረባቸው ይላል። ስለዚህ መንፈስ ቅዱስ ይቀባ ነበር ይለይ ነበር፣ ጸጋ ይሰጥ ነበር። ሶስተኛው በነቢያቱ በኩል ሆኖ ህዝቡን ምን ይል ነበር አልኳችሁ? ይመራ ነበር። መንፈስ ቅዱስ በብሉይ ኪዳን በነቢያቱ መንፈስ ሆኖ ወይም በመነቢያት ውስጥ ሆኖ ሰዎችን ይመራ ነበር። ቅዱሳንን ይመራ ነበር። ነገስታትን ይመራ ነበር። ሁለተኛ ዜና ምዕራፍ 20 ኢዮሳፍጥ ላይ በጣም ከፍተኛ ውጊያ ሲመጣ የእግዚአብሔር መንፈስ በአሳፍ ልጅ በከሌ ከሌ መጣበት ይላል። ከዛ በዚህ ውጊያ አትዋጉም፣ ዝም ብላችሁ ቁሙ አለ። አቅጣጫ ይሰጥ ነበር። እሱ ብቻ አይደለም፣ ሁለተኛ ዜና 20 አራት ሀያም እግዚአብሔር በመንፈሱ ህዝቡን ይመራ እንደነበረ ይናገራል። ህዝቡን ይመራል። መንግስታትን ይመራል። እስራኤልን እንደ ኔሽን ይመራል። አራተኛው ለልዩ ልዩ አገ አገልግሎት ሰዎችን በኃይልና በጥበብ ይሞላ ነበር። በጣም ይገርማቸዋል። እዚህ ላይ ነው አይደል ያቆምነው? በኃይልና በጥበብ ይሞላ ነበር። አይታችሁ ከሆነ ዮሴፍ የተባለውን ሰው እግዚአብሔር በጥበብ መንፈስ ሞልቶበት ነበር። ዘፍጥረት ምዕራፍ 41 ላይ የእግዚአብሔር መንፈስ ያለበት ሰው እንደዚህ አይነት ሰው ከየት እናገኛለን? አለ ህልም በፈታ ጊዜ። ስለዚህ እግዚአብሔር በጥበብ መንፈስ ሰዎችን የሚሞላው በመንፈስ ቅዱስ አማካኝነት ነበረ። እሱ ብቻ አይደለም፣ እነ ሳምሶንን ስናይ እነዚህ መሳፍንት የሚባሉትን ስናይ የነገስታት ዘመን ከመምጣቱ በፊት ኢያሱ ከሞተ በኋላ ሌላ መሪ ስላልነበረ የምታመልኩትን ዛሬ ምረጡ እኔና ቤቴ ግን እግዚአብሔር ምንላለን እናመልካለን ብሎ መሪ አልተካም። አንዳንድ ሰዎች ብሌም ያደረጉታል፣ ኢያሱን ይፈርዱበታል። ለምንድን ነው መሪ ሳይተካ ሄደው ይላሉ። አንዳንዶች ደግሞ እግዚአብሔር ቢፈልግ ኖሮ ያስተካው ነበር ይላሉ። ባይብል ዝም ያለውን ዝም ነው የምንለው። እግዚአብሔር ፈልጎ ይሁን ኢያሱ ሰንፎ ይሁን ብቻ ከኢያሱ በኋላ መሪ አልነበረም። የዘመነ መሳፍንት የሚባል ጊዜ ነበረ። ሰው ሁሉ በፊቱ መልካም የመሰለውን የሚያደርግበት፣ መግደል መልካም ከመሰለው የሚገልበት ማምለክ መልካም ከመሰለው ሚያመልክበት ከእግዚአብሔር ፊቱን መሰወር መልካም ከመሰለው ዘወር የሚልበት ነበር። እና በዛ ዘመን ግን እግዚአብሔር መሳፍንቶችን ያስነሳ ነበር። ኢየሱስ ጌታ ነው። ከመሳፍንቶቹ መካከል እነ ሳምሶንን አይተናል። ድንገት የእግዚአብሔር መንፈስ የሚመጣበት መንፈስ ቅዱስ ወረደበት ይላል። ብሉይ ኪዳን የሚያሳዝነው የሚመጣ መሄድ መንፈስ ነው። ስለዚህ ድንገት ይወርድበታል እጁ ላይ ምንም ሳይኖር ደቡል አንበሳ ይገነጣጠላል። ይሄ የሰው ኃይል አይደለም፣ መንፈስ ቅዱስ ኃይል ይሰጥ ነበር። ምንም ሳይኖር ከተማ መዝጊያ፣ በጣም ትልቅ ከተንበሪ ወይም የብረት በር የከተማውን ዋና የብረት በር ያለምንም እርዳታ ነቅሎት ተራራ ላይ ይዞ ሄዶ ይጥለው ነበር። ይሄ የሰው ኃይል አይደለም። ይሄ ሌላ የፈረስ ጉልበት ተገጥሞለታል። ያ ጉልበት ምንጩ ሆሊ ስፒሪት ነው፣ መንፈስ ቅዱስ ይመጣበት ነበር። ትዚላችሁ ከሆነ ደግሞ አስራውት ጠላቶቹ ፍልስጤም መጡብ ሲባል የታሰረው ማሰሪያ እሳት እንደነካው ፈትል ተበጣጠሰ። ይሄም ኖርማል ባይሴፕስና ትራይሴፕስ ሰርቶ አይደለም፣ ጡንቻ ሰርቶ አይደለም። መንፈስ ቅዱስ ኃይል ይሰጠው ነበር። ስለዚህ እንደነዚህ አይነት ሰዎችን ያስነሳላቸው ነበር። እዚ ጋ ነው ያቆም ነው። ቶሎ ብዬ ዛሬም ጥቂት የቀረንን ልቀጥል። ሌላው መንፈስ ቅዱስ በብሉይ ኪዳን ሲሰራ የነበረው በነቢያቱ በኩል ሆኖ ስለ መሲው መምጣት ይተነብይ ነበር። ስለ ኢየሱስ ክርስቶስ መሲው መምጣት ድንግል ትጸንሳለች ኢሳያስ ምዕራፍ ሰባት ላይ ወንድ ልጅን ትወልዳለች። የእግዚአብሔር መንፈስ መጥቶበት ብሉይ ኪዳን ላይ መንፈስ ቅዱስ ነቢያቶችን ያስተነብያቸው ነበር። የሚተነብዩት ስለ እንጀራና በርበሬ ብቻ አልነበረም። የሚመጣ መሲ አለ፣ የሚያድን መሲ አለ፣ የሰዎችን ኃጢአትና ርግማን የሚሰብር መሲህ ይመጣል። ለካ መንፈስ ቅዱስ ሁሉን ያውቃል አላለም? የእግዚአብሔርን ጥልቅ ነገር ሳይቀር እንኳን ይመረምራል አላለም? እሱ አዋቂ ስለነበረ ስለ ኢየሱስ ያስነግር ነበር። ኢሳያስን በብዛት ስታነቡ ታውቃላቸው የኢሳያስ መጽሐፍ የአዲስ ኪዳኑ ነቢይ በብሉ ኪዳን ኖሮ የአዲስ ኪዳንን ትንቢት የተነበየ ነው የሚባለው። ስለ ኢሳያስ 53 ዝነኛ ትንቢት ነው። ስለ በጉ መስዋዕት ይናገራል ይመጣል የበደላችን እስራት በሱ ላይ ይኖራል፣ በርሱ ቁስል እኛ እንፈወሳለን ብሎ መንፈስ ቅዱስ ያስተነብያቸው ነበር። ሚገርም ነው። ገና ኢየሱስ ሳይወለድ ከብዙ መቶ ዓመት በፊት ነቢያት በመንፈስ ሆነው ይተነብዩ ነበር። መሲሁ ይመጣል ኢየሱስ ይመጣል የሚል አገልግሎት ይሰጥ ነበረ። መንፈስ ቅዱስ ባይዘዌ በክርስቶስ ሚኒስትሪ ውስጥም አዲስ ኪዳን ላይ መንፈስ ቅዱስ ስራ ቀጥሏል። ኢየሱስ እንዲወለድ መተንበይ ብቻ አይደለም፣ ኢየሱስ ይመጣል ማለት ብቻ አይደለም። እንዲወለድ ራሱ ኃይልና ጉልበት መንፈስ ቅዱስ ሆኖ ነበር። እንዴት ይሆናል? ሲባል መንፈስ ቅዱስ ታላቅ ታምራት የሰራው ቃል የነበረውን መለኮት በማርያም ማህፀን ውስጥ ስጋ እንዲይዝ ያደረገው መንፈስ ቅዱስ ነበር። እሱ ፈጣሪ ነው። በብሉ ኪዳን እንግዲህ እነዚህን አራት እና አምስት ነገ ነገሮች ሲሰራ ነበር። አብዛኛው ግን መምጣት መሄድ ነው። እኛ ግን የተሻለ ኪዳን ሊሄን ያለ ዛሬ ማታ ግን ከኔ ጋር መንፈስ ቅዱስ በአዲስ ኪዳን በአማኝ ህይወት ውስጥ ምን ይሰራል? የመጀመሪያ መንፈስ ቅዱስ በአማኞች ህይወት ውስጥ በአዲስ ኪዳን ኪዳኑ ተቀይሯል ብያቸዋለሁ። አዲስ ኪዳን የሚለው ዝም ብሎ ዓመተ ዓለም ወደ ዓመተ ምህረት መቀየር አይደለም። ኃጢአት በመስቀል ላይ መቶ ፐርሰንት ተቀጥቷል። ኢየሱስ ምን አለ? እንካችሁ ከዚህ ምን በሉ ጠጡ። ይሄ የአዲስ ኪዳን ምን ነው ደሜ ነው አዲስ ኪዳን የምንለው አመተ ዓለም ዓመተ ምህረት ስለሆነ አይደለም ልብ ብላችሁ ስሙኝ ኃጢአት ተቀጥቶ የሰው ልጅ ለአንዴና ለመጨረሻ በእግዚአብሔር ፊት በክርስቶስ ካመነ ጻድቅ የሚባልበት አዲስ በር ተከፍቷል አዲስ ኪዳን የጸናው በክርስቶስ ኢየሱስ የኪዳን ደም ነው አዲስ ኪዳንና ብሉ ኪዳን ምንድን ነው ልዩነቱ በብሉ ኪዳን ዕዳ አልተደመሰሰም ምህረት አልነበረም የስርየት መክደኛ ነው የሚባለው አዲስ ኪዳን ላይ እና ብሉ ኪዳን ላይ ደም ነበር አይደል ኦኬ ብሉ ኪዳን ላይ ምን ደም ነበረ? የእንስሳ ደም። በአጭሩ ፓኬጁ ብዙ ነው ዝርዝሩ። አዲስ ኪዳን ላይ አንድ ደም ነው ያለው፣ የማደም ነው ያለው የኢየሱስ ደም። ኦኬ ብሉ ኪዳን ላይ ያለው ደሞች ሁሉ አንድም ቀን ኃጢአት አንጽተው አያውቁ። የስሬት መክደኛ ስለሚባል ኃጢአትን መክደንና መሸፈን ነው ስራቸው። ሰው ወደ እግዚአብሔር ቤት ወደ ካህን ሲመጣ በጊዜው ይመጣና እጅ ጭኖ ይናዘዛል። የሰውየው ኃጢአት ወደ በጉ ያልፋል፣ ይታረዳል ያ የታረደው ደም የሰውየውን ኃጢአት እንደዚህ እንደ መክደኛ ያመጣና ምን ይለዋል? ይሸፍነዋል። ኃጢአቱ ግን አለ ውስጥ። አትሊስት እግዚአብሔር ጋር በቆየ ጊዜ ሁሉ የሚታየው ያ ደም ነው። ሰውየው ግን ሙሉ ለሙሉ ስርየት አላገኘም። ለምን ካላችሁ ኃጢአት የሚቀጣው በመስቀል ላይ ነበር። የኢየሱስ ደም የእኔንና የእናንተን ኃጢአት መጥቶ እንደ ብርድ ልብስ አይደለም የሸፈነው አንደኛ ዮሐንስ አንድ ሰባት ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው። አሁን እኛ ያለንበት ኪዳን ሙሉ ለሙሉ ኃጢአት በመስቀል ላይ ስለተቀጣ፣ እግዚአብሔር የገዛ ልጁ ላይ ፊቱን ስላዞረ። ለምን የሁላችንንም ኃጢአት አምጥቶ እሱ ላይ ያደረገው? ኤሎሄ ኤሎሄ ለማ ሰበቅታኒ አለ። አባቶ አባቶ ለምን ተውከኝ? እሱ ኃጢአትን ማየት አይችልም። ሃሌሉያ! ስለዚህ ኢየሱስ በዛ ሰዓት ኃጢአተኛ አይደለም የሆነው ኃጢአት አደረገው ነው የሚለው መጽሐፍ ቅዱስ። ስለ እኔና ስለ አንተ ኃጢአት የማያውቀው ልጁን ኃጢአት አደረገው። እግዚአብሔር ደግሞ አይኑ ኃጢአት አያይም። ስለዚህ ልጁ ላይ አይኑን አዞረ። ለምን ኃጢአት እየተቀጣ ነበር። ከጎኑ ደም ፈሰሰ፣ ከእጆቹ ደም ፈሰሰ፣ ከጭንቅላቱ ደም ፈሰሰ፣ ከእግሩ ደም ፈሰሰ። ያ ደም ኃጢአታችንን መቶ ፐርሰንት ላያዳግም ለአንዴና ለመጨረሻ የኢየሱስ ደም አጠበለን። አሁን የስርየት መግደኛ አይደለም። ሃሌሉያ። አሁን የኃጢአት መሸፈኛ አይደለም። የኃጢአት ማጠቢያ የሆነው የኢየሱስ ደም ፈሰሰ ይለናል መጽሐፍ ቅዱስ። ብሉ ኪዳንና አዲስ ኪዳን ልዩነቱ እዚህ ጋር ነው። ደም ፈሷል፣ እዛም እዚህም ደም ፈሷል። ያ ይከድናል፣ ይሄ ያጥባል። ስለዚህ እዳው የተሰረየለት ሰው ምስጉን ነው። እግዚአብሔር ኃጢአቱን ማይቆጥርለት ምስጉን ነው። ነቢያቶች ተነበዩ ስለ አዲስ ኪዳን፣ ስለ እኛ ነው ያወሩት። እግዚአብሔር አይቆጥርባቸውም። ለምን? አንድ ደም ያያል። የገዛ ደሙን ይዞ ወደ ቅድስተ ቅዱስ አንገባ፣ እኛም ተከትለን ከእሱ ጋር አገባን። አንድ ኃጢአት አይደለም፣ ሁለት ኃጢአት አይደለም። ያላነፃን ኃጢአት የለም። ነጽተናል። ተደርጎልን ወይስ አድርገን ከፍለን ነው? ወይስ ተከፍሎልን? ይህ የአዲስ ኪዳን ደሜ ነው አለ እንካችሁ፣ ከዚህ ጠጡ። አሜን፣ አሜን፣ አሜን። ስለዚህ በደሙ ነፃ ወጥተናል። አዲስ ኪዳን ስንል ኪዳን የተቀየረው። አዎ ሰው ሰርቶ ማይጸድቅበት ተሰርቶ የጸደቀበት። አዎ፣ ልክ በዚህ በተሰራ ውስጥ ደግሞ መንፈስ ቅዱስም ስራው ተለየ። ብሉይ ኪዳን ላይ መጥቶ የሚሄድ ነበር። አዲስ ኪዳን ላይ ግን መጥቼ አልሄድም አለ። ስንት ዘመን በስህተት መዝሙር ሀምሳ አንድን እየዘመርን እየጸለይን ከርመናል። ቅዱስ መንፈስህን አባቴ ሆይ ከኔ አትውሰድብኝ። ማን ያለው ይሄንን? ቤርሳቤ ጋር ገብቶ ትዝ ይላቸዋል አደለ? ዳዊት ነው የቀናውን መንፈስ በልቤ አድስ ቅዱስ መንፈስን ከኔ ላይ ምን አትበል። ለምን ካላችሁ ኪዳኑ የሚወሰድበት ነው። ከእግዚአብሔር ጋር ካልሆነ መንፈስ ይለየዋል። እርግጠኛ ሁኑ። በአንዳንዶች ላይ አይደለም፣ በያንዳንዱ ባመነ ላይ መንፈስ ቅዱስ አለ። ማስረጃ አለ ወይ? አዎ እግዚአብሔር የመጀመሪያ ትንቢት ያናገረው ሁላችን የምናውቀው ህ ማን ነው? ኢዩኤልን ነው። ምዕራፍ 2 ቁጥር 28 ምን ይላል ከዚህ በኋላ መንፈሴን ስጋን በለበሰ ሁሉ ላይ አፈሳለሁ። ምን በለበሰ ሁሉ አፈሳለሁ። ወደ አዲስ ኪዳን ኮንቴክስት ስትመጡ እምነት የሚባል ክራይቴሪያ አለ። ካመናችሁ መንፈስ ቅዱስ ፈሶባቸዋል። ብሉ ኪዳን እንዲህ አልነበረም። ለዚህ ነው ከዚህ በኋላ ያለው ብሉ ኪዳን ላይ ቆሞ ከዚህ በፊት አልነበረም። ከዚህ በኋላ ግን አዲሱ ኪዳን ላይ እንዲሆናል። ስጋን በለበሰ ሁሉ ላይ መንፈስ ቅዱስ ይፈሳል። ማደሪያው ያደርገዋል። ምን አይነት መታደል ነው! ምን አይነት ኪዳን ነው! አይለያችውም። እርግጠኛ ሁኜ እነግራቸዋለሁ። እና ሰው እንደፈለገ እየሆነ አሁን ብዙ ጊዜ ስናስተምር ጭንቅ ሚዘን እንዲህ ከተሰበከ ሰው እንደፈለገ ሆ ለምንድን ነው እንደፈለገ ሚሆኑ? ባይዘዌ የዳነና እውነት የገባው ሰው እንደፈለገ አይሆንም። መንፈስ ቅዱስ እንደፈለገ ነው ሚሆኑ። በፍጹም እና ምንድን ነው ሚሆነው? አዎ ከአንተ ጋር እያለ? አብሮ ላይ ሰራ ይችላል። በአዲስ ኪዳን አይሄድም ግን ማኒፌስት አይሆን አይገለጥም። አሁን ብዙ ሰዎች አንዱ ላይ ይገለጣል፣ አንዱ ላይ አይገለጥም። መንፈስ ቅዱስ ልዩ ነው አይደለም፣ አንድ ነው ያለው። እየጸለዩ ከእሱ ጋር ኅብረት እያደረጉ እሱ ፎ የሚወደውን እያደረጉ በሄዱ ቁጥር መንፈስ ቅዱስ ማኒፌስት ያደርጋል፣ ይገለጣል። በስራ ይገለጣል፣ በፎስ ይገለጣል፣ በጸሎት ይገለጣል፣ በሚያደርገው ነገር ይከናወንለታል። አንዳንዶቹስ አለኮ መንፈስ ቅዱስ ያመነ ሁሉ ላይ ግን አይገለጥም። እምነት ያጥረዋል፣ ጸሎት ያጥረዋል። መንፈስ ቅዱስን የሚያሰራ ማንነት የለውም ስለዚህ እኔ ጋር መንፈስ ቅዱስ ተለይቶኛል ፓስተር ጸልይልኝ ያቺን የተቀባ ዘይትም እንደምንም አፍሰስልኝ? ለምን የወጣው መንፈስ ቅዱስ ይግባ ኖ ኖ ኖ ውስጥ ነው ያለው አንዳንዴ እያለ ግን ይታቀባል እያለ አይሰራም ለዚህ ነው መጽሐፍ ቅዱስ መንፈስ ቅዱስን መግለጥ ይላል ለእያንዳንዱ ለጥቅም ይሰጠዋል ኦኬ አንደኛ ቆሮንቶስ 12 ላይ መንፈስ ቅዱስን ምን ማለት መግለጥ መግለጥ ማለት ምን ማለት ነው ማንቀሳቀስ ውስጣችሁ እያለ ካልተገለጠ አልተንቀሳቀሰም። እኔ ውስጥም አለ አለ እያለ የሚንዘረዘር ሳይሆን በስራ የሚያሳይ ኢዮኤል ሁለት 28ን ያዙ። ሐዋርያ ሥራ ምዕራፍ ሁለት ላይ ይህ ትንቢት የተፈጸመው እሱ ነው። መጽሐፍ ቅዱስ ሁሉም በአንድ ልብ ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ምን መጣ? ድምፅ መጣ። ሁለት መለያ ነው። አንደኛው ንፋስ መስሏል። የሚነጥቅ መንፈስ ቅዱስ ተመስሏል እንጂ ንፋስ አይደለም። ሁለተኛው የተከፋፈለ እሳት ተመስሏል እንጂ እሱ እሳት ብቻ አይደለም። መጽሐፍ ስታነቡ እያንዳንዱም ነው የሚለው። ብሉይ ኪዳን ላይ አንዳንዶችን ነበረ። አዲስ ኪዳን ላይ እያንዳንዱ የመንፈስ ቅዱስ እሳት ተቀመጠበት። ቀጥሎስ እያንዳንዱ መንፈስ በመላው መሰረት ውስጡ በገባው እውነት መሰረት በልሳን ተናገረ። ስለዚህ አዲስ ኪዳን የሁሉም ነው፣ መንፈስ ቅዱስ የሁሉም ነው። መግለጥ አለመግለጥ የእምነትና የመሰጠት ጉዳይ ነው። ዮሐንስ 14 ቁጥር 15ና 16 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናል ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። አንዳንዴ ስትጾሙ ከእናንተ ጋር ሚኖር ነው ያለው? በጣም በጣም ቅድስና የተሰማችሁ ጊዜ አብሯችሁ ሚኖር ነው ያለው? አይደለም፣ ለዘላለም ከእናንተ ጋር የሚኖር እርሱም ዓለም የማያየውና የማያውቀው ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ጌታ ኢየሱስ ክርስቶስ እንደዚህ አለ። እኔ ሄዳለሁ፣ አሁን አለ ግን አብን እለምናለሁ። የምለምነው ኪዳን ተቀይሯል። የሚመጣው መንፈስ ከዚህ በኋላ ለእናንተ ጋር ወይም ከእናንተ ጋር ስድስት ወር አንድ ዓመት ኮንትራት የሚፈርም አይደለም። ለዘላለም አብሯቸው የሚኖር በአዲስ ኪዳን መንፈስ ቅዱስ በአማኝ ውስጥ የሚያደርገው ነገር ዘላለማዊ ቋሚ መኖሪያ አማኙን ያደርጋል። ደስ ይበላችሁ፣ ቋሚ መኖሪያ አላችሁ። ዊ ወጣ፣ ዊ ወጣ በረረብኝ የምትለው ወፍ አይደለም የአዲስ ኪዳኑ መንፈስ ቅዱስ። ብሉ ኪዳን ላይ እንደዛ ነበረ፣ ትንሽ ሲያጠፉ ይለያቸዋል። ትዚላችኋል። ሳምሶን እንደ ድሮ መሆን ፈለገ ይላል። በጣም ያሳዝነኛል። አልቻለም። ኦሬዲ ተለይቶታል። ትዚላችኋል። መጣብ፣ መጣብ ዘራፍ ሲል ለካ በዘራፍ አይደለም መንፈስ ቅዱስ ነበር፣ ተለይቶት ነበር። አዲስ ኪዳንሳ ማደሪያው ነው ያደረገን ይሄ ከገባችሁ ኮንፊደንስ የሞላው ህይወት ትኖራላችሁ። ለዚህ ነው መጽሐፍ ቅዱስ ይሄንን እውነት በገባን ቁጥር የምንኖረው የድል ህይወት እንደሆነ የሚያስተምረን። አንደኛ ቆሮንቶስ 3፥16 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን? ቋሚ መኖሪያን ያደረጋችሁ ጊዜያዊ አይደለም። የመጀመሪያው በአማኞች ውስጥ በቋሚነት መንፈስ ቅዱስ ይኖራል። ይሄ በጣም በጣም በጣም ወሳኝ የእግዚአብሔር ቃል ሁለተኛ በአዲስ ኪዳን መንፈስ ቅዱስ በአማኞች ውስጥ ወደ እውነት ሁሉ ይመራቸዋል። የሚሰራው ስራ ዮሐንስ ወንጌል 16 ቁጥር 13 የምነግራችሁ ገና ብዙ ነገር አለኝ ነገር ግን አሁን ልትሸከሙት አትችሉ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል እርሱ ያከብረኛል ለእኔ ካለው ወስዶ ምን ይላቸዋል? ይነግራቸዋል። ዋው! ጌታ ኢየሱስ ክርስቶስ ነው የተናገረው። በአዲስ ኪዳን መንፈስ ቅዱስ ሲመጣ አለ፣ በአማኞች ሕይወት ውስጥ የሚያደርገው ሁለተኛው ነገር እውነት ወደ ተባለው ነገር ሁሉ ይመራቸዋል። እቺ ምድር እውነት የሚመስል በጣም ብዙ ነገር አላት። ወንድሞቼ እናቶቼ፣ ይሄ ዓለም እውነት የሚመስል ፌክ ነገር በጣም ብዙ ነገር አለ። እኛ አማኞች እድለኞች ነን። እግዚአብሔር ወደሚወደው የሚመራን የእግዚአብሔር መንፈስ ውስጣችን አለ። አማኝ የታደለ ነው፣ ባለድል ነው። መንፈስ ቅዱስን በተለይ ከሰማ በህይወቱ ኪሳር አይኖርም። ይመጣል አለ። መንፈስ ቅዱስን ኢየሱስ ባይዘወ ሁል ጊዜ ይመጣል ነበር የሚለው ጠብቁ ነበር የሚለው እኔ በሄድ ይሻላችኋል ነበር የሚለው። ለዚህ ነው ፎከስ ማድረግ ያለብን ኢየሱስ በአገልግሎቱ ሁሉ ፎከስ ያደረገበት ማለይ ነው መንፈስ ቅዱስ ላይ ነበረ ይመጣል። የእውነት መንፈስ ምንም የማያጠራጥር እውነትን የሚያውቅ እውነት ደግሞ ክርስቶስ ኢየሱስ ነው። ወደ እውነት ይመራችኋል። ወደ ማን ነው? ወደ ኢየሱስ ይመራችኋል። ከእኔ ወስዶ ይነግራችኋል። አጭበርባሪ እናንተን አያታልልም። ለዚህ ነው መንፈሳዊ ሰው ሁሉን ይመረምራል ይላል። ለምን? መንፈስ ቅዱስ ውስጡ ስላለ። እሱ ግን በማንም ምን አይልም አይመረመርም። ወዳጆቼ ሆይ በመንፈስ የሚመሩ ሰዎች እንዴት የተባረኩ ናቸው። አንዱ የእግዚአብሔር ልጆች መለያ ያለው መጽሐፍ ቅዱስ በመንፈስ የሚመሩ ሁሉ እነዚህ ማ ልጆች ናቸው የእግዚአብሔር ልጆች ናቸው አይል መጽሐፍ ቅዱስ ይላል። ስለዚህ ሁለተኛው በአማኞች ህይወት መንፈስ ቅዱስ የሚሰራው ምሪት ይሰጣል። ተው ይለሃል፣ አድርግ ይለሃል፣ እረፍ ይለሃል፣ ሂድ ቁጭበል ይለሃል። ልክ እነ ጳውሎስን ወጥተው ሊሰብኩ ሲሉ ተው አላቸው መንፈስ ቅዱስ። ከዛ ልበህል ማየ ይላል አንድ ሰው ወደ መቄዶንያ ናና እርዳን፣ እባክ እርዳን። ለካ መንፈስ ቅዱስ እየመራቸው ነው። እነሱ ሌላ ከተማ ሊገቡ ነበር። መንፈስ ቅዱስ የሚመራ አምላክ ነው። በዚህ ምድር ብዙ መንገድነን የሚሉ አሉ፣ ወዳጆች፣ ወይ አማራጮች አሉ። ቢዝነስ ብትፈልጉ ቢዝነስ የሚመስሉ፣ ስራ ብትፈልጉ ስራ የሚመስሉ፣ አገልግሎት ስትፈልጉ አገልግሎት የሚመስሉ፣ ግን መንፈስ ቅዱስ ያልከበረባቸው፣ እግዚአብሔር ማይደሰትባቸው እነዚህን ሁሉ በጣት ሰን ምን ጥለው ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ አሜን አሜን ይመራችኋል። እውነት ወደ ሆነው ነገር ሁሉ ኖት ኦንሊ እውነት ክርስቶስ ነው። ብዙ ሰዎች ይህን ቦታ ሲሰብኩ ወደ ኢየሱስ ይመራል። እውነት ነው፣ እሱ ብቻ ነው። ወደ እውነት ሁሉ ካለ እግዚአብሔር እውነት ብሎ ወዳስቀመጠው እውነቶች ሁሉ፣ ለስራ ለህይወት፣ ለኑሮ፣ ለአገልግሎት እውነት ነው ወዳለው ሁሉ እግዚአብሔር በመንፈሱ ይመራቸዋል። ሶስተኛ፣ ቶሎ ብዬ ልናገር። በአዲስ ኪዳን በአማኝ ህይወት ውስጥ መንፈስ ቅዱስ የሚሰራው ለአማኞች ኃይልን ይሰጣል። ይሄ በጣም በጣም ወሳኝ ነገር ነው። መንፈስ ቅዱስን አንስተን ኃይልን አለማንሳት በፍጹም አንችልም። ኃይል አይደለም ግን የኃይል ምንጭ ነው። ቅድም መጀመሪያ መግቢያ ላይ አንብቤ ያለው ኢየሱስ ክርስቶስ ሲናገር፣ ይሄንን ማወቅ ለእናንተ አልተሰጣችሁም፣ ነገር ግን አብ በገዛ ስልጣኑ ያደረገውን ወራት ጊዜያት አትወቁ አንድ ነገር ግን ፎከስ አድርጉ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ብዙ ጊዜ ኃይል ኃይል ኃይል እንላለን ኃይል ለምን? ይህንም መጠየቅ አለብን። እያንዳንዱ ኃይል ፐርፐዝ አለው የሚላክበት፣ ያለ ምክንያት ጌታ ሆይ ኃይል ሙላኝ እንዳትሉ። ለስራ ነው ኃይል የሚመጣው። አባይ ግድብ የሚገደበው ድህነትን አንኮታክቶ ከላያችን ላይ ለመጣል ነው። ዶላር ለመቀየር ነው። የኢኮኖሚ ኃይል ነው። የመብራት ኃይል ነው። ምንጭ ነው። መንፈስ ቅዱስ የኃይል ሁሉ ምንጭ ነው። ለምንድን ነው የምንጠይቀው? ጌታ ኢየሱስ ክርስቶስ እንደዚህ አለ፣ መንፈስ ቅዱስ በወረደባችሁ ጊዜ ኃይልን ትቀበላላችሁ። ከዛስ ጸሎት ቤት ለጸሎት ቤት ትዞራላችሁ አላለም። ሃሌሉያ። በኢየሩሳሌም በሉስቲ በሰማርያ እስከ ምድር ዳር ድረስ ምኖች ትሆናላችሁ፣ ምስክር። ሃሌሉያ። ኃይል የሚመጣው ለሥራ ነው። ኃይል የምትሟሉት ቁጭ ብሎ ልሳን እያወሩ ዋው ለማለት አይደለም፣ ሚሽን ይዞ ለመውጣት ነው። ሰማሪያ በወንጌል መደበላለቅ አለባት። ኢየሩሳሌም በወንጌል መታመስ አለባት። ቀጥሎ ዓለም ሁሉ በወንጌል መሞላት አለበት። ኢቨን እኛ ብቻ አይደለም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው፣ እንዳትረሱ። በፍጹም ሰውነቱ የመንፈስ ቅዱስ ኃይል አስፈልጎት ነበር። ለዚህ ነው መንፈስ ቅዱስ በኃይል ይወርድበት ነበር። ጾሞ ከጸሌ በኋላ በመንፈስ ቅዱስ ኃይል ወደ ገሊላ ተመለሰ ይላል። ኢየሱስ እንኳን ኃይል አስፈልጎት ነበር። ይሄ ኃይል ዱናሚስ ፓወር ይባላል። በጣም ከባድ ኃይል ነው። ባይ ዘ ዌይ አዲስ ኪዳን ላይ ኃይል የሚለውን ሁሉ የግሪኩ ቃል ዱናሚስ ነው የሚለው። በጣም ከባድ ኃይል፣ የመንፈስ ቅዱስ ኃይል የሁሉ ነገር ፓወር ምንጭ ነው። ጭውና ብሎ የመንፈስ ቅዱስን ኃይል ባይብል የጠቀሰው ዱናሚስ ፓወር ብሎ ነው። ሀሌሉያ። ውስጡ የመፈንዳት ኃይል አለ። የሚያንቀሳቅሳል ዳይናሚክ ፓወር አለ። ከሰው አቅም በላይ የሆነ ኃይል አለ። ይህ ኃይል የተረጋገጠው ሙታን ሲያስነሳ። ኢየሱስን ከሙታን ያስነሳ መንፈስ ነው አለ። የመንፈስ ቅዱስ ኃይል እንዴት ነው የተረጋገጠው? እውር በማብራት ብቻ አይደለም። መጽሐፍ ሲናገር ኢየሱስን ከሙታን ያስነሳ ነው አለ። የመንፈስ ቅዱስ ኃይል የትንሣኤው ኃይል ኢትስ ፓወርፉል። ሃሌሉያ የሞተን ይቀሰቅሳል። የትኛውም የቆቃ ግድብ በለው በጣም ዳይናሚክ ፓወር በለው የሞት አስነስቶ አያውቅም የመንፈስ ቅዱስ ኃይል ግን ባይብላችን ስታነቡ ለሞተው ነገራችሁ ህይወት ይሰጣል መንፈስ ቅዱስ ያስፈልገናል በዚህ ዘመን በተለይ ሁለት ጎራ ነው ኢትዮጵያ ውስጥ አሁን አይታችሁ ከሆነ ሁለት ጎራ ነው ወዳጆች እዚህ ቃል ውስጥ ፊደል ብቻ አይደለም ኢየሱስ እንደዚህ ለ እኔ የነገርኳችሁ ቃል መንፈስ ነው አለ መንፈስ ደግሞ ህይወትን ይሰጣል። የእግዚአብሔር ኃይል የሚገለጥ ቃል ነው። ኃይለኛ የሚያደርገው የመንፈስ ቅዱስ ኃይል ነው። ሐዋርያቶች የተለየ ጥበብና ትምህርት አስተምሮ ብቻ እንዳይመስሉ ከተማ የገለበጡት አብሯቸው የሚገለጥ የመንፈስ ቅዱስ ኃይል ነበር። አንድ ከተማ ሲገቡ ከተማውን የሚያቀጣጥል የእግዚአብሔር መንፈስ አብሯቸው ነበር። ትምህርት ያስፈልገናል። አዎ። የመንፈስ ቅዱስም ኃይል ያስፈልጋል። ወንጌል ዊዝ ፓወር ያን ጊዜ ማንም መቋቋም አይችልም። የፈውስ ኃይል የደሊቨረንስ ኃይል ያስፈልጋል። በአዲስ ኪዳን ላይ የእግዚአብሔር መንግስት መገለጫ ኢየሱስ ያለው አጋንንቶች መውጣትና በሽተኞች መፈወስ ነው። እነዚህ ነገሮች ሲሆኑ የእግዚአብሔር መንግስት ቀርባለች አለ። አንዱ የእግዚአብሔር መንግስት መገለጫ ምን መሰላችሁ? አጋንንት ጮሆ መውጣት አለበት። ሦስት ዓመት ሙሉ ጮሆ አጋንንት የማይወጣ በእብራይስጡ በግሪኩ እየጠጣ እየዳበረ፣ እየወፈረ፣ ያለ ጅኒ ካለ መገልበጥ አለበት።